በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን በዓለም ያሉ አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ስለ ሰሙነ ሕማማት ባጭሩ እንማማራለን። ሰሙነ ሕማማት ማለት የሕማማት፣ የመከራ፣ የስቃይ ሰሙናት ወይም ዕለታት ማለት ነው። መከራ የተቀበለ የተንገላታ የታመመ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሕማሙ የራስ ፍልጠት የሆድ ቁርጠት አይደለም። መከራ መስቀል ነው። ጸዋተው መከራ ነው። የታመመው ሕማማትን የተቀበለው እርሱ በደል ኖሮበት ሳይሆን ስለኛ ስለ ሰው ልጆች ነው። እነዚህ ዕለታት የአምስት ሺ አምስት መቶ ዘመናት መታሰቢያ ምሳሌዎች ናቸው። ከሆሳዕና ማግስት ሰኞ ጀምሮ እስከ ቀዳሚት ስዑር ድረስ ያሉት ዕለታት ዕለታተ ሰሙነ ሕማማት በመባል ይታወቃሉ። በቤተ ክርስቲያናችን በእነዚህ ዕለታት እኛ ኦርቶዶክሳውያን ክርስቶስ ስለ እኛ እኛን ለማዳን የተቀበላቸውን ፀዋተ መከራ እናስባለን። በአንጻሩም ደግሞ እርሱን ለዚህ መከራ ለዚህ ህማም ያበቃውን የአዳምን በደል የእኛን ዕዳ እናስባለን። ሰው ባለመታዘዙ፣ የእግዚአብሔርን ቃል ባለመስማቱ፣ ህግ በማፍረሱ ለአምስት ሺ አምስት መቶ ዘመናት ያህል በሰው ላይ የተፈረደውን የሞት ፍርድ ሰዎች በሲኦል በግራ አጋንንት ወድቆ የሚቀበሉትን መከራ እናስባለን። ጌታችን ወደዚህ ዓለም የመጣው ከዚህ መከራ ለማዳን ነው። ሕማማቱን የተቀበለው መከራ መስቀሉን የታገሰው እኛን ለማዳን ነው። እነዚህ ዕለታት እያንዳንዳቸው የየራሳቸው የተፈጸመባቸው ታሪክ አላቸው። የየራሳቸውም ስያሜ አላቸው። ከሆሣዕና ማግስት ያለችው ሰኞው መርገመ በለስ ትባላለች። በማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22 ታሪኩን እናገኛለን። ጌታችን የሆሣዕና ዕለት ቢታንያ አድሮ በማግስቱ ወደ ከተማ ሲመለስ ማለዳ ተርቦ በመንገድ ዳር ወዳያት በለስ ሄደ ፍሬ ያገኝባት እንደሆነ ባጠገባ በደረሰ ጊዜ ግን ምንም ፍሬ አላገኝባትምና ለዘላለሙ ፍሬ አይገኝብሽ ብሎ ረገማት ወዲያውኑ ደረቀች ሐዋርያት በዚህ ተደነቁ ክርስቶስም እንዲህ አላቸው በዚህ ትገረማላችሁ ሃይማኖት ቢኖራችሁ ባትጠራጠሩ ይህንን ተራራ ከዚህ ተነቅለ እዚያ ወደ ባህር ሂድ፣ እዚያ ማዶ ተተከል ብትሉት ይሆንላቸዋል። በሃይማኖት የምትለምኑት ሁሉ አይሳናችሁም፣ ባትጠራጠሩ፣ በሃይማኖት ብትኖሩ አላቸው። አሁን ጌታ ይችን በለስ ፍሬ እንደሌላት ሳያውቅ ቀርቶ አይደለም፣ ለማስተማር ነው። አላዋቂ ስጋ እንደለበሰ የሚራብ የሚጠማ የሚደክም ስጋ እንደለበሰ ለማጠየቅ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ በተዋሂዶ የከበረ ያለመቀላቀል፣ ያለመለያየ በፍጹም ተዋሂዶ አምላክ ሰው ሆኖ ሰው አምላክ ሆነ። ስለዚህ ፍጹም ሰው ፍጹም አምላክ ነው። ሰውነቱንም አምላክነቱንም ሰዎች እንዲረዱት ይፈልጋልና፣ አላዋቂ ስጋ መልበሱን ለማጠየቅ ተራበ። እጸ በለሱ ዘንድ ፍሬ በተፈለጋ ሄደ። በአጠገቧ ሲደርስ ግን ምንም ፍሬ አላገኘባትም። እንደ አምላክነቱ ረገማት፣ አንድም ማዘዛት፣ ደረቀች። ይሄ ምሳሌ ነው። በለሷ የእስራኤል ምሳሌ ናት። እስራኤል ገና ከማለዳው በነቢያት፣ በካህናት፣ በመጻሕፍት፣ በመሳፍንት፣ በነገሥታት ሲመክራ ትኑራለች። ግን ምንም ፍሬ ሃይማኖት አልተገኘባትም። ምግባር ሃይማኖት አልተገኘባትም እስራኤል ዘሥጋ ስለዚህ፣ ለዘላለሙ ፍሬ ስላልተገኘባቸው እስራኤል መረገማቸውን ነው። እርግማኑ ደግሞ ወዶ ፈቅዶ ያደረጉት ነው። ክርስቶስን በሰቀሉ ዕለት በዘመኑ ፈራጅ የነበረው ጲላጦስ ይህን ሰው ምንም በደል አላገኘውበትም፣ እኔ ከበደሉ ንጹህ ነኝ፣ ከደሙ ንጹህ ነኝ ብሎ ንጽህናውን ሲመሰክር የክርስቶስን እሱም በበደሉ እንዳልተባበረ እንዲያውቁለት እጁን በውሃ ሲታጠብ እንዲህ ነበር ያሉት፣ ይኩን ደሙ ላይለነ ወላይለ ሁሉ ውሉድነ፣ ደሙ በእኛና በሁሉ በልጆቻችን ሁሉ ላይ ይደረግልን ይደረግብን ይሁንብን፣ እርግባ ነው አንተ ብቻ ስቀልልን ግደልልን ነው ያሉት። ስለዚህ እስራኤል መርገም ነው የተረፋቸው። ሊቁም እንዲህ ይላል፣ አሕዛብ እነሱ ጽጌ ረዳ ወሶ ኩሰተርፈ ለአይሁድ አሕዛብ፣ ትንቢት ያልተነገረላቸው ስባ ያልተቆጠረላቸው ጽጌ ረዳውን አገኙት ጽጌ ረዳ የተባለ ኢየሱስ ክርስቶስን። እርግማኑ ግን ለአይሁድ ተረፋቸው ነው በ። በለሷ አንጻር የተረገሙት እስራኤል ናቸው። አንድም ዋነኛው ሚስጥር በለስ እንደምትንሰራፋ ለአምስት ሺ አምስት መቶ ዘመናት በአዳም ልጆች ላይ በሰው ልጅ ላይ ተንሰራፍታ የነበረችውን ኃጢአትን ከስሩ ማድረቁን ለማጠየቅ ነው። በአንጻረ በለስ ረገማ ለኃጢአት ይላሉ ሊቃውንቱ በበለሲቷ አንጻር ኃጢአትን ረገባት። ለአምስት ሺ አምስት መቶ ዘመን ተንሰራፍታ የነበረችው የአዳም በደል የአዳም ኃጢአት ተደመሰሰች፣ ከስሯ ደረቀች። ከዚህ በኋላ በጥንተ አብሶ የሚጠየቅ የለም። እያንዳንዱ ይጠየቅ በራሱ በግል ኃጢአቱ እንጂ በአዳም በደል የሚጠየቅ የአዳም ዕዳ በማንም ላይ አይኖርም። ከስሩ ተነቅሏል፣ ደርቋል። በበለሱ አንጻር የተረገመችው የአዳም በደል ነው። ስለዚህ ወገኖቼ ከዚህ በኋላ በኃጢአት እንዳንጠመድ ያስፈልጋል። ሁለተኛዋ ዕለት ማክሰኞ ናት። የትምህርትና የጥያቄ ቀን በመባል ትታወቃለች። በተለይ የጥያቄ ቀን ናት። ይለት ጸሐፍት ፈሪሳውያን ኢየሱስ ክርስቶስን ቀርቦ በጣም የሚያበሳጫቸውን ጥያቄ ነው የጠየቁት። እንዲህ ነው ያሉት ገበያ የምትፈታ ደዌ የምትፈውስ ሙት የምታስነሳ አንተ ይህን ሁሉ የምታደርግ በማን ስልጣን ነው? ማን ነው የሾመ? ማናሰናበተ አሰናበተ ብለው ጠየቁት። ክርስቶስ ኢየሱስም እንዲህ አላቸው፣ ይህንን ጥያቄ እንድመልስላችሁ እኔም አንድ ጥያቄ ጠይቃችኋለሁ። እርሷን ከመለሳችሁ ልክ ይህንን በማን ስልጣን እንደማደርግ ነገራችኋለሁ። የዮሐንስ ጥምቀት ከሰማይ፣ ከሰማይናትን ከምድር ከሰው ናትን ከእግዚአብሔር ብሎ ጠየቃቸው። እነሱም ተሰብስበው በመልሱ ላይ ተነጋገሩ። ለእሱ ከመለሳቸው በፊት ምን እንበለው? አሁን ዮሐንስ የእሱ ጥምቀት ምድራዊ ናት ከሰው ናት ብለን ብንል፣ ሕዝቡ ሁሉ ዮሐንስን ነቢይነቱን አምነው ተቀብሏልና፣ ሕዝቡ በድንጋይ ይወግረናል። ከሰማይናት ከእግዚአብሔር ነው ደግሞ ብንል፣ እንኪያውስ ለምን አላመናችሁበትም ይለናል። ስለዚህ ምን እናድርጋል? በመጨረሻ አንድ ውሳኔ ላይ ደረሱ። ሁልጊዜ ክፉ ነገር የሚያስብ ህሊና የሚተባበር ለክፋት ህሊና በጎ ነገር አይታየው፣ መልሱንም አያውቅም፣ ቅንነት አይታየው። ከሰማይተውን ከምድር እኛ አናውቅም አሉት። እንግዲያው እናንተ ይህንን ካልነገራችን እኔም እነዚህን በማን ስልጣን እንደማደርግ አልነግራችሁም አላቸው የማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምረን የምናገኘው ታሪክ ነው ከዚህ ደግሞ የምንማረው ምንድን ነው ሁልጊዜ ከእውነት አንፃር መቆም ያስፈልጋል እኛ ጥያቄ ስንጠይቅ እኛም ተጠያቂዎች እንደምንሆን መገንዘብ አለብን የምንጠይቀው የምንፈርጀው እንዳለን ሁሉ የሚጠይቀን የሚፈርድብን መኖሩንም መገንዘብ ይገባል። ሦስተኛው ዕለት ረቡዕ ነው። ምክራ አይሁድ ተብላ ትጠራለች። ምክራ አይሁድ ትባላለች። በዚህ ዕለት አይሁድ ተሰብስቦ ክርስቶስን ምን እናድርግ ብለው ከተነጋገሩ በኋላ ይሙት በቃ የወሰዱበት ቀን ነው። በረቡዕ ዕለት ሸንጎ ሰብስቦ ካህናት፣ ሊቃነ ካህናት፣ ጻፍተ ፈሪሳውያን፣ ሕግ አዋቂዎች ተሰብስቦ በሸንጎ በጉባኤ ክርስቶስ በሌለበት ባልበደለው በደል ባላጠፋው ጥፋት ይሙት በቃ የፈረዱበት ዕለት ነው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 45 ጀምረን እናገኛለን። አላዛርን ከሞት ቀስቅሶ ሲያስነሳ የአራት ቀን ሬሳ ሲያስነሳ ያዩ አይሁድ አብዛኛዎቹ በኢየሱስ ክርስቶስ አመኑ፣ መሲህነቱን የእግዚአብሔር ልጅነቱን ተቀበሉ። የተቀሩት ግን ወዲያውኑ ሄዶ ወሬ ላይሁድ አደረሱ። ይህ ሰው የአራት ቀን አስክሬን የአራት ቀን ሙት ከመቃብር አስነስቶ ሕይወት እንደገና ሰጥቶት እንዲኖር አድርጓል ብለው ሄዶ ከሰሱ፣ አሳበቁ። በዚህም ጊዜ ተሰብስቦ ምን እንዳደርጋሉ ብዙ መላምት ብዙ ውሳኔዎች ቀረበ በዘመኑ ሊቀ ካህናት የነበረ ቃያፋ ግን እንዲህ አላቸው እናንተ ምንም አታስቡ ይህ ሁሉ ህዝብ ከሚጠፋ ስለ ህዝቡ አንድ ሰው ይሙት ይሄን እሱን ብንገል ይሻለናል አላቸው ሁሉም በዚህ ተስማሙ ይሄን የተናገረ ሊቀ ከራሱ አስቦ አውጥቶ አውርዶ አይደለም፣ በዘመኑ ሊቀ ካህናት ስለነበረ እግዚአብሔር መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ያናገረው ነው። ካህናት እንደ ሰው ሲበድሉ፣ እንደ ሰው ሲወድቁ፣ ድካመ ስጋ ሲታይባቸው የሰው ባህሪ የሌላቸው አድርገን እንዳናስብ፣ እኛ ኃጢአት እንደምንሰራ እነሱም ኃጢአት ይሰራሉ ይበድላሉ፣ ይደክማሉ። እነሱ ቢበድሉም ስልጣናቸው ግን እንደሚሰራ ማወቅ ያስፈልጋል። አሁን ይሄ ሊቀ ካህን ኃጢአተኛ ነው፣ በደለኛ ነው፣ የክርስቶስ ጠላት ነው። ነገር ግን ስለ ዓለሙ መሞት እንደሚገባው ትንቢት ታናግሮታል። ሊቀ ካህን ስለነበረ ነው፣ ስልጣኑ ይሰራል። ሰውየው በግሉ ይጠየቃል። የተወደዳቸው የእግዚአብሔር ቤተሰቦች፣ ከምክር አይሁድ የምንማረው ለበጎ ነገር እንድንመክር ነው ክፉ እንዳንመክር በማናቆ እንዳንፈርድ፣ በምቀኝነት በክፋት ተነሳስተን በማንም በምን ላይ እንዳንፈርድ ልንገነዘብ ይገባል። እንግዲህ ክርስቶስ ምንም በደል አልበደለም፣ ምንም ጥፋት አላጠፋም። ሙታናቸውን ነው ያነሳው፣ ረሃብተኞችን ነው የመገበው፣ ህሙማንን ነው የፈወሰው፣ የእነርሱኑ ችግር ነው ያቃለለላቸው፣ መከራቸውን ነው የተቀበለላቸው። ግን ከሰሱት። የክሳቸው ጭብጥ ደግሞ አንደኛ፣ የእግዚአብሔር ልጅ ነኝ ይላል ብለው ዋሽቷል ብሎ። እርሱ እግዚአብሔር ነው፣ እግዚአብሔር ልጅ ነኝ ያለ ልክ ነው። እነሱ ግን አልተገለጠላቸው። ሰንበትን ይሽራል አሉ። የሰንበት ጌታው ነው፣ ሥራ የሰንበት ነው። እሱ ሰንበትን አልሻረም። ሕግን ልፈጽም እንጂ ልሽራ አልመጣሁም አለ። ለቄሳር ግብር እንዳይሰጥ ይከለክላል አሉ። በፖለቲካም ለማጥመድ እንደ ዛሬዎቹ በፖለቲካ ሰውን ጠልፎ ለመጣል እንደሚሯሯጡ ግብር ይከለክላል አሉ። እርሱ ግን ግብር ገብሯል። ዘቄሳር ለቄሳር ዘእግዚአብሔር ለእግዚአብሔር፣ የእግዚአብሔር ለእግዚአብሔር፣ የቄሳርን ለቄሳር ስጡ ብሏል። በይመናል። የቄሳርን ለቄሳር ስጡ፣ የእግዚአብሔርን ደግሞ የእግዚአብሔር የእግዚአብሔር ከሆናችሁ የእግዚአብሔር ሁኑ፣ የቄሳር ከሆናችሁ ደግሞ የቄሳር ሁኑ። ጎጠኞች፣ ክርስትናና ጎጠኝነት አብሮ አይሄድም። ከሳሽነትና ክርስትና አብሮ አይሄድም። ጵጵስናና ፖለቲከኝነት አብሮ አይሄድም። ፖለቲከኛ ከሆናቸው አባቶቻችን እዛው ፖለቲካ ውስጥ ግቡ እና ተጨባለው። ካህናት ከሆናችሁ፣ ሊቃነ ካህናት ከሆናችሁ፣ ጳጳሳት ከሆናችሁ ደግሞ በንጹሕ ክህነት አገልግሉ። ምእመናንም ጎጥ ስር የምትወሸቁ ከሆነ ከቤተክርስቲያን ውጡ፣ ከሃይማኖት ውጡ። ምን ያደርግላችኋል? የቄሳር ከሆናችሁ የቄሳር ሁኑ፣ የእግዚአብሔር ከሆናችሁ ደግሞ የእግዚአብሔር ሁኑ። ይህንን ነው የምንማረው። ፍርዳችንን መስመራችንን እንድናስተካክል ነው። አራተኛዋ ዕለት ሐሙስ ናት። ሐሙስ ብዙ ስያሜ አላት። ጸሎታ ሐሙስ ትባላለች፣ የመሥዋዕት ዕለት ትባላለች፣ ምሴታ ሐሙስ ትባላለች፣ የቁርባን ቀን ትባላለች። ብዙ መጠሪያዎች አሏት። እጽባት እግርም ትባላለች። ይሄ ሁሉ ስራ የተሰራባት በዚች ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚከተሉትን ታላላቅ ስራዎች ሰርቷል። አንደኛ፣ የአዲስ ኪዳን መስዋዕትን መሰረተ። ሥርዓተ ቁርባንን መስርቶ ሐዋርያትን አቁርቦ እንኩ ብሉ ብሎ ከህብስቱ ሰጣቸው። ይህ በመስቀል ላይ የሚቆረሰው ስጋዬ ነው። ከዚህ ስጋ ብሉ። ወይኑንም አንስቶ ከዚህ ወይን ይጠጡ። ለዘላለም ለኃጢአት ስርየት ለድህነት ዓለም የሚፈስ እውነተኛ ደሜ ይህ ነው ብሎ ስጋውን ደሙን ለሐዋርያት ሰጥቶ ስርዓተ መሥዋዕትን መሰረትልን። ስለስርዓተ ስርዓተ ቁርባንን እንሰራልን ስጋውን ደሙን ሰጠን። አንዱ ይሄ ነው። ሁለተኛ የሐዋርያትን እግር አጥቧል፣ ትህትናን አስተምሮናል። እግራቸውን ካጠባቸው በኋላ ያደረግኩላችሁን ታስተውላላችሁ። እኔ እናንተ ጌታ መምህር ትሉኛላችሁ፣ እውነት ነው። መምህር ነኝ፣ ጌታ ነኝ። ነገር ግን መምህራችሁ ጌታችሁ ሁኜ ሳለሁ ዝቅ ብዬ የእያንዳንዳችሁን እግር አጥቤያለሁ። እናንተም ከእኔ ተማሩ፣ እንዲሁ አድርጉ፣ አንዱ የአንዱ እግር ይጠብ፣ በትህትና ኑሩ። ማለት ታላቅ ለታናሹ ታናሽን ታላቁን ያ ክብር ተከባብራችሁ በትህትና ኑሩ ሲል መምህረ ትህትና ነውና ትህትናን አስተምሮናል። እነዚህ ትላላቅ ስራዎች ናቸው በዕለተ ሐሙስ የተሰሩት። እንዲሁ ደግሞ ጌታ በዕለተ ሐሙስ አምላክ ሆኖ ሳለ ተይዟል፣ ታስሯል፣ እንደ ወንጀለኛ ታስሯል። ጌታችን፣ ሶስተኛው ነገር ስለኛ የአዳምን እስራት ለመፍታት ሲል ሰውን ከታሰረበት በማይሰራ ኃጢአት ለመፍታት ከዳቢሎስ ቁራኝነት ለማላቀቅ በፈቃዱ ታስሯል። ሐሙስ ዕለት ይሁዳ ጌታን ሽጦት፣ አይሁድ በሾተል በችቦ በፋና ሰራዊት ልቆ እሱን ለመያዝ በመጡ ጊዜ ወጥቶ ማንን ትፈልጋላችሁ ነው ያላቸው። ከነሱ በፊት ግን ይሁዳ መጥቶ ስሞታል። ወዳጄ በመሳም የሰው ልጅ አሳልፈህ ትሰጣለህን ብሎታል። ወደ እሱ በመጡት ጊዜ እነዚያን ሠራዊት ማንን ትፈልጋላችሁ? አላቸው። የናዝሬቱን ኢየሱስን ነዋል። እኔንኝ አላቸው። ያላቸው እኔንኝ ባላቸው ጊዜ ወደኋላ ተፍገምግሞ በማጅራታቸው ወድቀዋል። እሱም መያዝ እንደማይቻላቸው ምእመናን፣ እኛስ ማንን ነው የምንፈልገው? ለክፉም ቢሆን ለመግደልም ቢሆን አይሁን፣ የናዝሬቱን ኢየሱስ እንፈልገውታል። እኛ ለምንድን ነው የምንፈልገው ልናጭበረብርበት በረብርበት ኢየሱስ ጌታ ነው ብለን ሀብታም ልንሆንበት፣ በአዳራሽ ብር ይዘንባል፣ ባንክ ላይ ያለ አካውንት ይሞላል ብለን ብለን በስሙ ልንቀስጥ፣ ነቢይ ነኝ ብለን ሀብት ልናከማችበት፣ ሰውን በጫማ በቃሪያ ጥፊ ልንመታ፣ ሳር ልናስግጥ፣ ላባችንን የሰውነታችን ቆሻሻ እልፍ በሶፍት ጠርገን ልናበላ ከአይሁድ የተለየን አይደለም። ይሄ ሁሉ ተረፋ አይሁድ፣ እነዚህ ሁሉ የአይሁድ ልጆች ናቸው። ወደ ኋላ ተፍገሙሞ ወድቀዋል። ሶስት ጊዜ በኋላ ፈቅዶላቸው ያዙት፣ እጅና እግሩን አሰሩት። የሚቀርበው የሌለው በብርሃን ውስጥ የሚኖር እሳተ መለኮትን አሰሩት። ስለዚህ ሐሙስ ዕለት እነዚህ ተግባራት የተፈጸሙ ስለሆነ ይሄን እናስባለን። ፓትርያርኩ በ ጠቅላይ ቤተ ክህነት ባለው ቤተ ክርስቲያን ጳጳሱ በሀገረ ስብከቱ ሊቀ ካህናቱ በወረዳ በያሉበት ሁሉም በየደረጃቸው ዝቅ ብለው የምእመናንን የካህናትን እግር እያጠቡ ያንን ፈለገ ክርስቶስ መከተላቸውን በተግባር ያሳያሉ። አምስተኛው ዕለት አርብ ነው። በሰሙነ ሕማማት ውስጥ ያለው አርብ ደግሞ እጅግ በጣም ብዙ ስራ ተሰርቶበታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች ሁሉ ፍጻሜ ታላቅ ወንጀል የተሰራበትም ነው። ታላቅ ወንጀል የተሰራበት ነው። ጌታችን ሐሙስ ዕለት ተይዞ ታስሮ አንዴ ወደ ሐና አንዴ ወደ ቀያፋ አንዴ ወደ ጲላጦስ አንዴ ወደ ሄሮድስ ሲያመላልሱ ሲያ ሲያዳፉት ሲረግጡት፣ ፈረስ ሲነዱበት፣ በሽመል ሲቀጠቅጡት፣ የሸዋ አክሊል ደፍቶ መከራ ሲያበሉት የዋሉበት ቀን። ጌታችን በዚህ ዕለት ብዙ መከራ ተቀብሏል። በእርጥብ ቆዳ ተገርፏል። በሽመል ተደብድቧል። አክሊለ ሰው ደፍቷል። ተገርፏል። ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገርፏል። ስጋው አልቆ አጥንቱ እስኪታይ ድረስ ተገርፏል። ይህን ሁሉ መከራ የተቀበለ ለሰው ልጅ ነው። በዚህ ዕለት ብዙ ተአምራትም ተደርጓል። ጌታችን የተቀበላቸው መከራዎች ከመጽሐፍ ቅዱስ አንብቡት ምእመናን። ብዙ መከራ፣ ብዙ ጸዋትወ መከራ፣ ብዙ መከራ መስቀል ተሸክቧል። ለእኔና ለእናንተ ሲል ነው የተቀበለው፣ ለሌላ ለማንም አይደለም። በደላችንን መከራችንን ነው ሊያቃልልን ያን ሁሉ መከራ የተቀበለው። ነገሥታትን የሚሾም እሱ በገዢዎች ፊት ቆሟል። ካህናትን የሚሾም እሱ በካህናት ተፈርዶበታል። እጆችን የሰራ በጥፊ ተመትቷል። እፅዋትን ያበቀለ በሽመል ተደብድቧል። እንስሳትን የፈጠረ በእንስሳት እርጥብ ቆዳ ተገርፏል። ማዕድናትን የፈጠረ አፈርን የፈጠረ የሰራ እሱ በብረት ችንካሮች ተቸንክሯል። የሾህ አክሊል ደፍቷል። መከራ ተቀብሏል ስለኛ ብለው። በዚህን ዕለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰባት አጽራሐ መስቀል የሚባሉ ቃላትን በመስቀል ላይ ተናግሯል። እነዚህን ሌላ ጊዜ እንማራለን። አባ ስረ ይሎሙ የሚል የሚያደርጉትን አያውቁምና፣ ተፈጸመ፣ ኩሉ እንደዚህ የመሳሰሉትን በዚች ዕለት ድንግል ማርያምን በእናትነት ሰጥቶ ነው። እስከዛች ቀን ድረስ ድንግል ማርያም የክርስቶስ እናት ብቻ እንደነበረች ነው ዓለሙ የሚያውቀው። በዕለተ ዓርብ ቀን ዮሐንስን እነዋት እናትህ ብሎታል። ድንግል ማርያምን እነሆ ልጅሽ ብሎ ዮሐንስን ሁለቱን አደራ አቀባብሏል። እናትነትና ልጅነትን መስርቷል። ስለዚህ ድንግል ማርያምን በመስቀል ስር እናት አድርጎ ለዓለም ሰጥቷል። ስለዚህ አንዱ ክርስቶስ መከራ የተቀበለበት ነው። ሁለተኛ ድንግል ማርያምን በእናትነት ያገኘንበት ነው። ሶስተኛ ጌታችን ሰባቱን አጥራ መስቀል የመስቀል ላይ ጩኸት የተባሉ የመስቀል በመስቀል ላይ ሆኖ ተናግሯቸዋል። ሌላ ጊዜ እንመራቸ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ዋናው ነገር የአዳም ተስፋ ኪዳን አዳም የተፈጸመበት በመስቀል ላይ የተሰዋበት ከወንጀለኞች መሃል ከወንበሬዎች መሃል የተሰቀለበት ዕለት ነው። በወንበሬዎች መሃል የተሰቀለበት ዕለት ነው። ጌታችን አርብ ስድስት ሰዓት ላይ ሲሰቀል ሰባት ተአምራት በዓለም ላይ ተከስተዋል። ሦስቱ በሰማይ አራቱ በምድር ከሰማይ ምንጀምር ፀሐይ ጨለመች። የክርስቶስን እርቃን ላለማሳየት እርቃኑን ነው የሰቀሉትና፣ ጨረቃም ደም ለበሰች፣ ከዋክብት ረገፉ። እነዚህ ሦስቱ ተአምራት በሰማይ አራቱ ደግሞ በምድር የቤተ መቅደስ መጋረጃ ለሁለት ተከፈለ፣ ምድር ተናወጠች፣ አለቶች ተሰነጣጠቁ፣ መቃብራት ተከፈቱ፣ ሙታን ተነሱ። እነዚህ ሲደመሩ ሰባት ተአምራት ጌታ በመስቀል ላይ ሆኖ የተፈጸሙ ናቸው። ሌላኛው ደግሞ በዚህ ቀን የተደረገው መድን ዓለም ኢየሱስ ክርስቶስ መራራ ሐሞትን ጠጥቷል። ተጠማሁ ሲል መራራ ሐሞት ነው ያጠጡት። አፍላጋትን የፈጠረ ውቅያኖስችን ውሃ የሞላ ምንጮችን የሚያፈልቅ የማያት ጌታ ዝናብን የሚያዘን ተጠማሁ ሲል በመስቀል ላይ ሆነው መራራ ሐሞት ነው ያጠጡት። ወገኖች ዛሬም ክርስቶስ እኮ ተጠማው ይላል፣ የሰው ፍቅር ጠማኝ ይላል፣ የሰው ፍቅር ራበኝ ይላል። ስንቶቻችንን ንጹሕ መጠጥ ሆነን የምንቀርበው? ስንቶቻችንን ንጹሕ መጠጥ ሆነን ለተጠሙት የምንቀርብ፣ የተራቡትን የምናጎርስ፣ የታረዙትን የምናለብስ፣ የታመሙትን የምንጠይቅ፣ የታሰሩትን የምናስፈታ ያዘኑትን የምናረጋጋ ከሆነ ሐሞት አናጠጣውም። ከዛ በተቀረ ግን ሐሞት ማጠጣት ነው። በዚህ ቀን መራራ ሐሞት ጠጥቷል። እጅግ የሚገርመው በመስቀል ላይ ሞቷል። ነፍሱን አሳልፎ ሰጠ። የሚገል የሚያድን አልዓዛርን ከመቃብር ጠርቶ ያስነሳ እርሱ በመስቀል ላይ ሞተ። በመጨረሻም በመቃብር ቀበሩት። ወደ መቃብር ገባ እንደ ተራሰው እንደ ሩቅ ብዚ ሞት እንደሚችለው በመቃብር ተቀበረ። መደምደሚያው ስጋው በመቃብር ሳለ በአካለ ነፍሱ ሲኦል ወርዶ ነፍሳትን ከሲኦል ነፃ አወጣቸው። አምስት ሺ አምስት መቶ ዘመን የታሰሩትን በሲኦል በአጋንንት የሚረገጡ የሚቀጠቀጡ የሚሰቃዩት የአዳምን የእዳ ደብዳቤ ሁሉ ቀደደ። ነፃነትን ሰበከ። ህያታዊ ዘለማን በተሰጠው ደበባይቶም ገነትን ከፍቶ ገባ። ወንበዴ ሽፍታ በዚህ ቀን ሹመት አግኝቶ ገነት ገብቷል። ሌላም ወንበዴ ሽፍታ ስለ ክርስቶስ ነፃ ወጥቷል። ክርስቶስ ስለ ወንበዴው ስለ ባርባን ፈንታ ሞት ተፈርዶበት፣ ባርባን በክርስቶስ ሞት ነፃ ወጥቷል። በህዝቡ ጩኸት በክፋት በተንኮልም ቢሆን የህዝቡ ጩኸት ነፃ ያወጣው ቢመስል ክርስቶስ ነው፣ ስለ እሱ የሞተለት። ለወንጀለኞች ነውና የመጣው። ስለዚህ ዕለት ዓርብ የሁሉ የተፈጸመበት ነው። ቀዳም ስዑርን በዕለቱ እግዚአብሔር ቢፈቅድ እንማማራለን። ግን እነዚህ በሰሞነ ሕማማት የተደረጉ ቤተክርስቲያን የምታስባቸው፣ የምታስተምራቸው፣ የምትሰብከው፣ የምትዘምረው እነዚህንና እነዚህን የመሳሰሉትን ነው። በተረፈ ከቅዱስ መጽሐፍ ከግብረ ሕማማት ከነቢያትም ትንቢት ማንበብና እውቀታችሁን ማስፋት ትችላላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ይቆየን።